ኢየሱስ ክርስቶስ ለሰው ልጆች ሲል በተሰቀለበት በእለተ አርብ ሶስት ስድስትና ዘጠኝ ሰዓታት የስግደት ሰዓታት ተብለው ይታወቃሉ። እነዚህ ሰዓታት በዕለቱ ለምን የስግደት ሰዓታት ተብለው ተመረጡ የሚለውን ደግሞ ሪፖርተራችን የህዝብ አለም ጌታነ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መምህር ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች። አምላኩን ትእዛዝ አስተላልፎ እጸበለስን የበላው አዳም የደረሰበት መከራ እንዲያበቃ ኢየሱስ ክርስቶስ ከዙፋኑ ወርዶ ከድንግል ማርያም ተወልዶ እንደሚያድነው ለአዳም ቃል በገባው መሰረት በመስቀል ላይ ተሰቅሎ እንዳዳነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታስተምራለች። ከትንሣኤ ዕለት ቀደም ብሎ በምዕመናን ዘንድ ዕለት አርብ በጾም በጸሎትና በስግደት ያልፋል። በተለይም ሶስት ስድስትና ዘጠኝ ሰዓታት የእምነቱ ተከታዮች ይበልጥ በስግደት የሚያሳልፉባቸው ሰዓታት ናቸው። ለመሆኑ እነዚህ ሰዓታት ለምን ተመረጡ? ብለን በባህር ዳር ፈለገገነት ቅዱስ ጊዮርጊስ ካቴድራል የስብከተ ወንጌል ክፍል ኃላፊውን መምህር ቃለ ጽልቃየ ነውን ጠይቀናል። ከሰባቱ የጸሎት ጊዜያት መካከል 3 ሰዓት፣ 6 ሰዓት፣ 9 ሰዓት ነው ያሉት እነሱ ይመረጣሉ። ክርስቶስ ቁርጥ ውሳኔ እንዲሰቀል ቁርጥ ውሳኔ በቃ ሊሰቀል ውሳኔ የተላለፈበት ሰዓት 3 ሰዓት ነው። ቃል ሊሰቀል በቃ ቁርጥ ነው ያኔ 3 ሰዓት የተወሰነው ነው። 6 ሰዓት ላይ የተሰቀለው ስለዚህ ሳይወሰን አልተሰቀለም። ቁርጥ የሆነው ውሳኔ ላይቀር ላይተውት ውሳኔው ያረፈው ሶስት ሰዓት ነው። ስለዚህ ለእኛ ብለህ በምድራዊ ዳኛ ፊት ቀርበህ ተራ በሆነው ሰው ፊት ፈጥ በፈጠርከው ፍጡር ልትመረመር የቀረብክበትና ውሳኔ የተላለፈበት ሊሞት ቁርጥ ሀሳብ የወጣበት ሰዓት ስለሆነ ሶስት ሰዓት በልዩ ትኩረት ይታያል ማለት ነው። ስድስት ሰዓት ኢየሱስ ክርስቶስ በኃጢአት የጠፋውን አዳም ወደ ቀደመ ክብሩ ለመመለስ በዕፀ መስቀል ላይ የተሰቀለበት ሰዓት ነው። ይህንን በማሰብም ስድስት ሰዓት የስግደት ሰዓት ተብሎም ይታወቃል። ስድስት ሰዓት ደግሞ አዳም በለስ የበላው በዚህ ሰዓት ነው። ዕፀ በለስን ሲበላ ደግሞ ተራቁቷል። ኃጢአት ማለት ነው። ኃጢአት ማጣት ነው። ነፍሱን አጥቷል፣ ገነትን አጥቷል፣ አምላኩን አጥቷል። ያቺ ሰዓት ናት፣ ስድስት ሰዓት ናት፣ ነፍሱን ያጣበት ሰዓት አምላኩን ያጣባት ሰዓት ከጌታው የተጣላባት ሰዓት ከገነት የወጣባት ሰዓት ናት ስድስት ሰዓት። በዛች ሰዓት ካሳ ለመክፈል የመጣው መድኃኔ ዓለም በቀጥታ የተሰቀለው ስድስት ሰዓት ላይ ነው። ስድስት ሶስት ሰዓት ላይ የነበረው ቁርጥ ውሳኔ ስድስት ሰዓት ላይ መስቀል ላይ ወጣ። ስድስት ሰዓት ላይ ዕፀ በለስ ለበላው አዳም ስድስት ሰዓት ላይ በዕፀ መስቀል ዳግማዊ አዳም ክርስቶስ ተሰቀለ ማለት ነው። ክርስቶስን ዳግማዊ አዳም ስንለው አዳም ሰባት ዓመት በገነት የኖራት ያቺ በንጽህና የነበረባት ናት እንጂ ከነድፎ አይደለም በመስቀል የዋለው ክርስቶስ ቅድስት ስጋውን ከቅድስት ነፍሱ በገዛ ፈቃዱ የለየበት ሰዓት ደግሞ ዘጠኝ ሰዓት ነው። ከዚህ ባሻገር ይህ ሰዓት ጸሎት ሁሉ ተሰብስቦ የሚያርግበት ሰዓት በመሆኑ በቤተ ክርስቲያኗ የስግደት ሰዓት መሆኑን መምህሩ ያስተምራሉ። ዘጠኝ ሰዓትም ቅድስ ነፍሱን ከቅድስ ስጋው በገዛ ፈቃዱ የለያ ስድስት ሰዓት ላይ ነው ማለት ዘጠኝ ሰዓት ላይ ነው። ከሌላ አንጻር ስናየው የሰው ልጆች ሁሉ ስራታቸው ተጠቅለሎ ጸሎት የሚያደርግበት ነው ይላሉ ወጊዜ የተሳቱ ሰዓት ያርጉ መላእክት ምግባሮ ለሰብ ቅዱሳን መላይት የሰው ልጅ ድካሙን፣ ስጦታውን፣ እያንዳንዱን አገልግሎቱን ወደ እግዚአብሔር የሚያቀርቡበት ያ ውድ ሰዓት ዘጠኝ ሰዓት ነው። አሁን ከያዝነው አንጻር ግን ምስጢሩ የሚቀርበው ቅዱስ ነፍሱን ከቅዱስ ስጋው በገዛ ስልጣኑ የለየው ዘጠኝ ሰዓት ላይ ነው ማለት ነው። ስለዚህ ቅዳሴያችን ከስድስት እስከ ዘጠኝ ነው ማለት ነው። ስለዚህ እነዚህ ሰዓቶች የስግደት ሰዓት ተለይተው እንዲሆኑ የሆነበት ምክንያት ከነዚህ የተነሳ ነው። በዕለተ አርፍ የሚዘከሩት እነዚህ ሰዓታት በኢየሱስ ክርስቶስ የስቅለት ዕለት በእጅጉ ተመራጭ ሆኑ እንጂ በሌሎች ሰዓታትም ስግደት በቤተ ክርስቲያኗ አስተምህሮ ግዴታ መሆኑን ነው መምህሩ የነገሩን።